ከምሰራበት መኖሪያ ቤት ወርቅ የሰረቀችው ግለሰብ በስድስት ዓመት ጽኑ እስራት እንድትቀጣ ተወሰነባት። ለዝርዝሩ ዋና ሳጅን አዳነ ደስታ ተከሳሿ ሴና ገዳ ትባላለች። የወንጀል ድርጊቱን የፈጸመችው በለሚኩራ ክፍለ ከተማ ወረዳ 14 አባዶ አካባቢ ነው። የአባዶ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅ እንደመሰው ተፈራ እንደገለጹት ግለሰቧ ተቀጥራ ከምትሰራ በመኖሪያ ቤት ውስጥ ያሰሩ ያና ለመኖር እንደምቹ አጋጣሚ ተጠቅማ በቤት ውስጥ ተቀምጦ የነበረው ወርቅ ሰርቃ ከተሰወረችበት መያዟን ገልጸው ተከሳሽ ሴና ገዳ በፈጸመችው የስርቆት ወንጀል ተገቢውን ምርመራ ተጣርቶባት በአቃቢ ሕግ ክስ እንደተመሰረተባት ገልጸዋል። የግል ተበዳይ በበለኩት ታቢዮታ መሰረት ተጠርጣሪዋም ከአካባቢው ተሰውራለች። ስለሆነም ክስ መጥተው እኛ ጋር አባዶና አካባቢ ፖሊስ ጣቢያ ክስ መሰረቱ። በዚያ መሰረት የተለያዩ ማስረጃዎችን አሰባሰብን። ማስረጃዎችን አሟልተን ጨርሰን ወደ ክፍሉ አቃቢ ህግ ነው የላክ ነው በላክ ነው መሰረት የተሟሉት ማስረጃዎች ስለሆኑ ተጠርጣሪዋን ፍርድ ቤት ቀርባ ውሳኔ አግኝታለች የክስ መዝገቡን የተመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ ወንጀል ችሎት ተከሳሽ ሴና አገዳይ የስርቆት ወንጀሉን የፈጸመች መሆኑን በማስረጃ አረጋግጦ በስድስት አመት ጽኑ እስራት እንድትቀጣ ወስኖባታል ህብረተሰቡ የቤት ሰራተኛ ሲቀጥር በህግ አግባብ መቅጠር እንዳለበትና ንብረቱ ላይ የስርቆት ወንጀል እንዳይፈጸምበት በጥንቃቄ ማስቀመጥ እንዳለበት መርማሪ ዋና ሳጅ እንደምሰው ተፈራ በመልእክታቸው አሳስበዋል ሰራተኞች መኖሪያ ቤታቸው ሲቀጥሩ ወይም ደግሞ ኃላፊነት ሲሰጡ ተያያላቸው ወይ ቢያንስ የሆነ ነገር ቢፈጠር እንኳን ማንን በማን አድራሻነት እንይዛለን የሚለውን ነገር ቅድሚያ መስጠት አለባቸው። ብቻ ስለ ስራው ብቻ እንዲሰሩላቸው ጥለው ይሄዳሉ። በዚያ ላይ አሁን ውድ ውድ እቃዎች የሆኑ አሁን ቁም ሳጥን ውስጥ ያደርጋሉ፣ የሆነ ቦታ ላይ ያደርጋሉ። በዚያን ደግሞ ሲስተማቲካል ነው የሚጠቀሙት። አሁን ሰራተኞች ከአንዱ ጋር አንዱ ጋር እየቀየሩ ስለሆነ ስለዚህ ይህንን ደግሞ ጥንቃቄ አድርገው ተያይ ያለውን ሰው መቅጠር አለባቸው፣ ኃላፊነት መስጠት አለባቸው። ያ ነው ንብረታቸውን ሲያስቀምጡ ቦታ መለየት አለባቸው። ለምሳሌ አሁን ወርቅ የማይጠቀሙበት ዝም ብለው የተቀመጠ ወርቅ ሲሆን በመቀመጫ ባንክም ሄደው የሆነ ነገር አሁን ቋሚ ቤት ሙሉ ሰዎች ጋር ቤተሰቦቻቸው ጋር ቢያደርጉ አሪፍ ነው። በተለይ ኮንዶሚኒየም አሁን ከኗኗራቸው አንጻር ጎረቤት እርስ በርሳቸው ግንኙነታቸው ማስፋትና ያለውን ማህበራዊ ኑሯቸውን በአግባቡ እንዲጠቀሙበት ማድረግ ነው።